አላህ ከታምራቶች ውስጥ ነው። እናንተ በቀንም በማታም የምታዩቸው ህልሞች ከአላህ ድንቅ ታምራቶች ውስጥ አንደኛው ነው ብሎ አላህ ይዘረዝሯል። አላህ ለባሪያው ሊሰጠው የሚፈልገውን ነገር ከመስጠቱ በፊት በብዙ መንገዳቶች የም ቡሽራ የም ብስራት አላህ ያሳውቋል። ከነሱ ስር አንደኛውና ዋነኛው ህልም ነው የሚሉት ዕለማዎች ነቢይ ዓለይህ ሰላት ወሰላም ዋህ ሲወርድላቸው ዋህ የሚወርድላቸው መንገዳቶች ብዙ አይነት መንገዳቶች አሉ። አንደኛው ጅብሪል በሰው ተመስሎ መጥቶ ዋሂ ይሰጣቸዋል። ሁለተኛው ቀልባቸው ስር ብቻ በማሳረፍ ቀልባቸው ስር ይረጋላቸውን በመናገር ዋሂ ይደረግላቸዋል። ሶስተኛው ጅብሪልን ሳይመለከቱት ግን በጆሮአቸው መጥቶ የሚያወራቸው አለ። በተለያዩ መንገዳቶች አላህ ለረሱሉ አለይሂ ሰላቱ ወሰላም ዋሂ ያደርስላቸዋል። ለአላህ መልክተኛ ዓለይሂ ሰላት ወሰላም ከሚደርስላቸው የዋሒ መንገዳቶች ውስጥ አንደኛው ህልም ነው። በመናም ወይንም ደግሞ በህልም አላህ መልክቱን ያሳውቃቸዋል ማለት ነው። እነዚህም ነው ነቢ ሰለላሁ ዐለይሂ ወሰለም ጥሩን ህልም ስታዩ ለምትወዱትና ለምታምኑት ሰው ነገሩ ያሉት። መጥፎ ህልም ደግሞ ከሸጣን ነውና በአላህ ተጠበቁ ብሎ እየነገሩ ማለት ነው። አንድ ሰው የሪዝቅ ምልክት ሊሆንለት ከሚችሏቸው ህልሞች ውስጥ አንደኛውና የመጀመሪያው በህልሙ ምግብ ሲበላ መመልከት ነው። አንድ ሰው በህልሙ ምግብ ሲበላ ከተመለከተ አላህ ለዛ ሰው ሪዝቅን ሊሰጠው እያበጃጀለት እንደሆነ ጠቋሚና አመላካሽ ነው። ላኪን ይሄ ምግብ ደግሞ በሁለት ያስቀምጡታል ዑለማዎች። የሪዝቅ ምግብ ተብሎ የሚጠቀሰው ጣፋጭና ቀለል ያለ የምግብ አይነቶች ሲሆን ነው። ላኪን የሚፋጅ የሚያቃጥል ምግብ እየበላ በህልሙ ሚያይ ከሆነ ይህ ሰው ሀራም ላይ ነው ያለ፣ ወይንም የሀራም መንገድን እያሯሯጠ ነው። ከዛ ነገር ራሱን መጠበቅ አለበት። የሚያቃጥል እጅግ በጣም የሚያቃጥል ሚፋጅ ትኩስ ምግብ ከበላ ማለት ነው። ቀዝቀዝ ያለና ቀለል ያለ ምግብ ሲበላ ከተመለከተ ደግሞ አላህ ሀብትን ሊሰጠው እንደሆነ ማሳያ ነው። ሁለተኛው አላህ ለባሪያው ሀብትን ሊሰጠው ሲል ቀድሞ በህልም ከሚያሳውቋቸው ምልክቶች ውስጥ ጣፋጭ ፍራፍሬዎችን በህልሙ ሲበላ ይመለከታል። ይህ ሰው እንደ ቴምር አይነት የመሳሰሉ ጣፋጭ ፍራፍሬዎችን ማንኛቸውም ጣፋጭ የፍራፍሬ አይነቶችን በህልሙ ሲመገብ በህልሙ ሲበላ ያየ ሰው አላህ ለዚህ ሰው ሪዝቅን ሊሰጠውና የሪዝቅ በርን እየከፈተለት እንደሆነ ማሳያ ነው ማለት ነው። ሶስተኛው አንድ ሰው በህልሙ ሙዝ ሲመገብ ወይንም ደግሞ ሙዝ ሲበላ ካየ ሙዙን ራሱ ገዝቶ ሊሆን ይችላል። ወይም በሀዲያ በስጦታ መልክ ተሰጥቶት ሊሆን ይችላል። ወይም ደግሞ ሲበላ ብቻ በህልሙ ሊመለከት ይችላል። ይህ የሪዝቅ ማሳያና ከሪዝቅ ምልክቶች ውስጥ ሌላኛው አራተኛው ታማኝ የሆነን ባለስልጣን ሰውየው በእውኑ ዓለም ታማኝ ሰዎች ዘንዳ ተወዳጅ አላህ ባገራለት ያክል የሰዎችን ሀቅ የማይበላ ከጉቦና ከመሳሰሉ ነገራቶች ራሱን ያራቀ በዚህ ማንነቱ በዚህ ጸባዊ የሚታወቅን ግለሰብን ባለስልጣን ሆኖ በህልም መመልከት የሪዝቅ ማሳያ ምልክት ነው ማለት ነው። አምስተኛው ትላልቅና ጥንታዊ ተአምራዊ ቦታዎችን በህልም መመልከት፣ ትላልቅ ቦታዎችን እንደዚሁም ደግሞ መልካም ቦታዎችን ጥሩ ጥሩ ቦታዎችን በህልም መመልከት አላህ ሲሳይን ሪዝቅን ለአንድ ሰው ሊሰጠው መሆኑን ማሳያ ምልክቶች ናቸው። ስድስተኛው በህልም ውስጥ መርከብ ላይ መጓጓዝ የመርከብ ጉዞ ማድረግ ይህኛውም አላህ ለባሪያው ሪዝቅን ሊሰጠው ከሚያሳያቸው ምልክቶች ውስጥ አንዱ ናቸው ይላሉ ዑለማዎች። በመርከብ ሲሄድ አንድ ሰው የሚመለከት ከሆነ የመርከብ ጉዞ ሲያደርግ የሚመለከት ከሆነ አላህ ሪዝቅን ሊሰጠው ማሳያ ነው ነ ሌላኛውና ስድስተኛው አንድ ሰው በህልሙ መኪና ሲጋልብ ወይም መኪና ሲነዳ ወይም በመኪና ውስጥ ጉዞ ሲያደርግ መመልከት፣ ይህ ጉዞ ቀለል ያለና ደስ የሚል ጉዞ መሆን አለበት። ለምሳሌ በመኪና ጉዞ እያደረገ በአደጋ የተጨናነቀ በሚያስጠሉ ስሜቶች ውስጥ ሆኖ በመኪና ውስጥ መመልከትን አያካትትም። ደስ የሚልና ቀለል የሚል ጉዞ በመኪና ውስጥ ቁጭ ብሎ እያደረገ መሆኑን በህልሙ ከተመለከተ አላህ ለዚህ ሰው ሪስቅን እያበጃጀለት እንደሆነ ማሳያው ምልክት ነው ብለው ዑለሞች ያኖሩታል ማለት ነው። ይሄን እንደዚሁም አንድ ሰው ስምንተኛው ኢብኑ ሲሪን ይሄን በኪታባቸው ላይ ያስቀምጡታል አንዲት ሴት ጸጉሯ ረዝሞላት በህልሟ የምትመለከት ከሆነ አላህ እቺ ሴት የምትሰቃይበትን የፋይናንስ ችግር የድህነት ችግር በጸጉሩ በጸጉር መርዘም የሪዝቋን መርዘም አላህ ሊያሳያት እንደሆነ የላከላት አሻራ ነው፣ ምልክት ነው ይላሉ። ይህን ተፍሲር ኢብኑ ከቲርም ኢብኑ ሲሪንም አኑረውታል አስቀምጠውታል። ማለት ነው ታላቁ የዕልም ሙፋሲር ናቸው እሳቸው። ጸጉር መርዘም፣ ረዥም ጸጉርን መመልከት በህል የራስዬ ሴቲቱ ግን ይሄ የጸጉር መርዘም የራሷ መሆን አለበት የሰው ጸጉር አይደለም፣ የራሷ ጸጉር በህልም ሲረዝምላት ከተመለከተች አላህ ሰፊ ሪዝቅ ሊሰጣት እያበጃጀላት እንደሆነ ማሳያ ምልክት ነው። ዘጠነኛው በህልም ሀዲያ ወይንም ደግሞ ስጦታን መቀበል ከምትወደው ሰው ስጦታ አምጥቶ ሰጠ። ያ ስጦታ ትልቅም ይሁን ትንሽም፣ ላኪን ይሄ ሰው አንተ የምትወደው ሰው ነው። ይህ ሰው አንተ የምታምነውና የምታከብረው ሰው ነው። በዚህ መንገድ ስጦታ አምጥቶ በህልም ሲሰጠህ ከተመለከትክ ይህ እሻራ ነው፣ ይህ ምልክት ነው። ከአላህ ዘንዳ ለአንተ የተላከለ የሪዝቅ ባለቤት ሊያደርግህ ማለት ነው። አስረኛው በህልም ቁርአንን መያዝ። ሰውየው በህልሙ ቁርአን በእጁ ይዞ የሚያይ ከሆነ እንዲሁም የቁርአን ስጦታ ሲሰጠው በህልሙ የሚመለከት ከሆነ አላህ ሀላልን ሪዝቅ ሰፊን ሪዝቅ ከድህነት የሚወጣበትን ሪዝቅ አላህ እየሰጠውና ሊሰጠው እያበጃጀው እንደሆነ ማሳያ ምልክቶች ናቸው። አስራ አንደኛው በህልም ደስ የሚልና ቀለል የሚል ጣፋጭ ዝናብን በህልም መመልከት። አላህ ዝናብን ወይንም ውሃን በሁለት አይነት መንገድ ይጠቀመዋል። አንድ ለባሮቹ ሪዝቅን ሲሳይን፣ ሁለት ደግሞ ለተቆጣባቸው ሰዎች ማጥፊያ መንገድንም አላህ አድርጎታል። በህልም ቀለል የሚልና ደስ የሚል ዝናብን መመልከት፣ በዝናብ ውስጥ መሄድ ቀለል የሚልና ደስ የሚል ዝናብ ውስጥ እንቅስቃሴዎችን ማድረግ ወይንም ደግሞ ዝናብ ብቻ ሲዘንብ በህልም ማየት ከሪዝቅ ማሳያ ምልክቶች ውስጥ ሌላኛው ምልክት ነው ማለት ነው። አስራ ሁለተኛው አንድ ሰው በህልሙ ንጹህ ውሃ ሲጠጣ መመልከት በህልሙ ደፍራሳ የደፈረሰ ውሃ ቆሻሻ ውሃ ሲጠጣ የሚመለከት ከሆነ ይህ ሰው ሐራም ውስጥ ተዘፍቋል። ከዛ ሐራም ራሱን ሊያጸዳ ይገባል። ይህ ምልክቱ ነው፣ ኢሻራው ነው። የደፈረሰ ውሃ ቆሻሻ ውሃ አንድ ሰው በህልሙ ሲጠጣ ካየ ከዛ ነገር ራሱን ሊያጸዳ ራሱን ሊያርቅ ይገባል። ላኪን በህልሙ ንጹህ ውሃ ደስ የሚል ቀዝቀዝ ያለ ንጹህ የሆነን ውሃ በህልሙ መጠጣት የሪዝቅ ማሳያ ምልክቶች ውስጥ ሌላኛው ምልክት ነው ማለት ነው። አስራ ሶስተኛውና የመጨረሻው ምልክት፣ ሰውየው በህልሙ ማዕድናቶችን ሚያይ ከሆነ ወይም የሚያገኝ ከሆነ ማዕድን የወርቅ ማዕድን፣ የነዳጅ ማዕድን፣ የተለያዩ ማዕድን ቦታዎችን በህልሙ ሲመለከት ወይንም ደግሞ በህልሙ የወርቅ ስፍራዎች ወይ ነዳጆች ከሱ ቤት ሲወጣለት ሲፈልቅለት በህልሙ ካየ አላህ ለዚህ ሰው የሪዝቅ መንገድን ሊሰጠው ካሰባቸው ምልክቶች ውስጥ የመጨረሻው ምልክት ነው ማለት ነው። እነኚህን አሁን ምልክቶችን የህልም ሙፈሲሮች ወይም ደግሞ ህልምን የሚፈቱ ዑለማዎች ኪታባቸው ላይ ያኖሩት ምልክቶች ናቸው። ያው ህልም በእስልምና ትልቅ ቦታ አለው። ችላ የሚባል አይደለም። ለዚህም ነው ሰሓቦች ሪድዋኑላሂ ተዓላ አጅመዒን የሆነን ህልም ሲመለከቱ ችላ አይሉትም፣ መጥተው ለረሱሉ ዐለይሂ ሰላቱ ወሰላም ይነግሯቸው ነበር። ህልም በብዙ መንገድ ድንጋጌዎች የተቀመጠበት አለ። ለምሳሌ አዛንን አንድ ሰሐባ በተመለከተው ህልም አማካኝነት አዛን እንዲጸድቅና አዛን በዚህ መንገድ የሰላት ጥሪ በዚህ መንገድ እንዲሆን የተቀመጠበት አለ። እንደዚሁም ደግሞ ሰሐቦች ማላቸው ላይ ማሻአላህ ወሻእ ሙሐመድ ማሻአላህ ወሻእ ሙሐመድ የሚል ማላ ሲሙሉ አንድ ሰሐቢይ በህልሙ ተመልክቶ ወደ የሁዳዎች ዘንድ ሄደና እናንተ የሁዳዎች ሆይ አላቸው እናንተ እኮ ጥሩ ሰዎች ነበራችሁ። ይህን ንግግር ባትሉ ኖሮ ዑዘይር የአላህ ልጅ ነው የሚለውን ቃል ባትጠቀሙ ኖሮ ምርጥ ሰዎች ናችሁ ብሎ በህልሙ ለየሁዳዎች ሲነግራቸው የሁዳዎችም ደግሞ መልሰው ምን አሉ? እናንተ ሙስሊሞችም እኮ ጥሩና ምርጥ ሰዎች ነበራችሁ። አላህ ከፈለገና ሙሐመድ ከፈለገ የሚለውን ቃል ባትጠቀሙ ኖሮ ብሎ የሁዳዎች መለሱ። ነሳራዎችም ሲመልሱለት ይህን ህልሙን የተመለከተው ሰሐቢይ ለነቢይ አለይሂ ሰላቱ ወሰላም ሄዶ ነገራቸው። እንዲ እንዲ ህልም አይቻለሁ አሉ። ነቢዩ ሰለላሁ አለይሂ ወሰለም ወዲያውኑ ትእዛዝ አስተላለፉ። አንድም ሰው መማል ሲፈልግ አላህ ከፈለገና ሙሐመድ ከፈለገ ብሎ እንዳይመል፣ አላህ ከፈለገ ሱመ ሻአ ሙሐመድ አለይሂ ሰላቱ ወሰላም፣ ከዛ ነቢ ሰለላሁ አለይሂ ወሰለም ብለው ሱመን ይጨምርና አክሎበት ይናገር ብለው ያስቀመጡታሉ። በብዙ ሰሓቦች አማካኝነት የታዩ ህልሞች ሸሪዓዊ ድንጋጌዎችን ተንተርሶ የመጡ አሉና ህልሞቻችንን ስናያቸው ለምንወዳቸው፣ እንደዚሁም ደግሞ የህልሙ እውቀት ይኖሯቸዋል ብለን ለምናስባቸው፣ እንደውም ብንነግራቸውም ደግሞ በእኛ ላይ አይተሐሰዱብንም አይመቀኙብንም ብለን ለምናስባቸው ሰዎች የምናያቸውን ህልሞችን ሄደን ብንናገር ያ ነው መልካሙም የተሻለው ማለት ነው። የሚያስጠሉ ህልሞች፣ የሚያስፈሩ ህልሞች፣ በቅዠት የተሞላ ለመናገር የሚከብድ የሚሰቀጥጡ አይነት ህልሞችን ደግሞ ለማንም ባንናገር የተመረጠ ነው ማለት ነው። ነቢዩ ሰለላሁ ዓለይሂ ወሰለም በቅዠት የተሞሉና ምቾት የማይሰሙ ህልሞችን ካያችሁ ከሸይጣን ነው፣ አዑዙ ቢላህ ብላችሁም በአላህ ተጠበቁ፣ ህልማችሁን ለማንም አትንገሩ ያሉ ሀዲቶች ስላሉ ማለት ነው። ወሰላሙ አለይኩም ወረሕመቱላሂ ወበረካቱሁ።